ቅዱስ ላሊበላ እነዚህን አብያተ ክርስቲያኖች ከማነጽ በፊት እንዴት አነጻቸው፣ በየትኛው ክፍለ ዘመን የሚለው እንይ። የቅዱስ ላሊበላ ቤተሰቦች እንግዲህ የመጀመሪያው የስመ መንግስቱ፣ መስራች መራ ተክላይ ማለት ነው። ስመ መንግስቱ ዘውገ ሚካኤል ወይም በአጽሮት ዛጉ ይባላል። አስራ አንድ ነገስታት ሩሃ ላይ ነግሰዋል ማለት ነው። ከአስራ አንዱ መካከል አራቱ ክህነትን ከንግስና ጋር ይዘዋል። የመጀመሪያው ካህን ወንጉስ አናጺ መቅደስ ቅዱስ ይምርሐነ ክርስቶስ ከዚህ 42 ኪሎ ሜትር ራቅ ብሎ ነው። ሁለተኛው ካህን ወንጉስ የቅዱስ ላሊበላ ትልቁንም ቅዱስ ሐርቤ ስመ መንግስቱ ገብረ ማርያም ለቅዱስ ላሊበላ በምዕራብ በኩል ይገኛል፣ 60 ኪሎ ሜትር ይርቃል። ሶስተኛው ካህን ወንጉስ አናጺ መቅደስ ቅዱስ ላሊበላ። አራተኛው ከቅዱስ ላሊበላ 6 ኪሎ ሜትር ርቀት የሚገኘው ቅዱስ ናኩቶ ለአብ ነው። ቅዱስ ናኩቶላም እንደነ ሄኖክ እንደነ እዝራ እንደነ ኤልያስ እስካሁን ሞትን አላየም። እንግዲህ ከሞት የሚሰወር የለም፣ በእግዚአብሔር ፍቃድ ግን ይቻላል። እነ ኤልያስ እነ ሄኖክ እነ ዝራ ከሞት አይን እንደሰወር ሁሉ ቅዱስ ናኩቶላም እስካሁን ሞትን አላየም። እንግዲህ ቅዱስ ላሊበላ ነው እያየ እየጎበኘ ያለው። ቅዱስ ላሊበላ በ1101 ታኅሳስ 29 ቀን ሩሃ በተባለ ቦታ ነው የተወለደው። ሲወለድ ነጫጭ ንቦች ከበው ማር መግቡን ነበረ። ንቦች መከበቡ በስጋዊ እይታ ንጉስ ክኖ በሰራዊት እንደሚታጀብ እንደሚነግስ የቀደም ሊቃውንት በወቅቱ የነበሩ ሲናገሩ፣ ሚስጥሩም ግን የሰማይ መላእክት ናቸው ይሏቸዋል። በንብ መከበቡ በሰራዊት እንግዲህ እነዛ ነጫጭ ንቦች ከበው ማር ይመግቡን ነበር። ማሩ የነበረውን ጸጋውን ቅድስናውን ሲገልጹ ነው። ንብ አይመረ ጸጋው ለክርስቶስ እንዲል ነው ትርጓሚው። በጥበብና በሞገስ አደገ። ቅዱስ ሰው ላሊበላ አስቀድሞ ንብ እንደመሰከርለት ሰማየትን ይህን እንግዲህ እነዚህን ስራዎች ለመስራት ሰማየት ኢየሩሳሌምን በነብሱ ጎብኝቷል። ሰባቱን ሰማያት ጎብኝቷል። እንደታነጹ ሆኖ አይሳይቶታን ክርስቶስ እኔ የጠራው ወዳጅ ላሊበላ እነዚህን ታንጻቸዋለህ በአንተ እጅ ይገኛሉ፣ አለው። እኔ ስጋ የለበስ እንዴት ይሆናል ያለው ቅዱስ ሰው ራሱን ዝቅ አደረገ። ነገር ግን ክርስቶስ እኔ መረጥኩህ፣ እናት ማፀ፣ እንደነ ኤርሚያስ፣ እንደነ ሄኖክ፣ እንደነ ዝራ አለው እንደነ ዮሐንስ መጥምቁ የሰው ላይ አይደለም። ይረዳ ረዳትህ ቅዱሳን መላእክት ናቸው። አነ ወጣኔሁ ሁ አነ ገባሬሁ አነ ፈጻሜሁ፣ እኔ ጀማሪያቸው፣ እኔ ሰሪያቸው ፈጻሚያቸው እኔ ነኝ። ስሙ ያንተ ይሁን አለ። ያንተማ ሚሳን ነገር ለሚሆንልኝ አለ። ነፍሱን ከስጋው ቅዱስ ገብርኤል አዋሃደ። እነዚህን አብያተ ክርስቲያን ለማነጽም አሁን በርካታ ሌሎች ፈተናዎች ነበሩ ማለት ነው። ከኢትዮጵያ ተሻግሮ የሲናን በርሃ አቋርጦ በረሃውን ኢየሩሳሌምን አይተዋል። ኢትዮጵያውያን በበረሃ እንዴት ሀሩሩ በሀሩሩ እያለቁ እባብ እየነደፋቸው ሽፍታ እየገደላቸው ኢትዮጵያውያን ኢየሩሳሌም ነው የሚሄድ ይህ ሁሉ መከራዎች ይቀበሉ የነበረውን ሁሉ አየ። ኢየሩሳሌም ደረሰ። መካነ ኢየሩሳሌም ዙሮ ተዟዙሮ ቅዱሳን ቦታዎችን ተሳለመ። ቀራ የደረሰ ቀራ ነው ላይ ያንጸለየ ክርስቶስ እንደተሰቀለ ሆኖ ተገለጸለት። መጽናናት ይጽናና ዘንድ ትንሳዮን ገለጸለት። ደስ አለው። አጠቃላይ ጎለጎታ፣ እንደ ብረሲናን፣ ቢታንያን፣ ማዮርዳኖስም እነዚህ ሁሉ በኢየሩሳሌም ስም እዚህ እንዲያነስ ፍቃድ ሆነ። ጊዜው ደርሷን በቦታ ቦታ ተባለ። ቅዱስ መላክ የሚኔራው ቅዱስ ገብርኤል ነው። በግብጽ ዙሮ ከሊፋ የተባለው ንጉስ ነግሶ ክርስቲያኖችን ያሳድድ ነበረ። በአባይ ውሃ ምክንያት ስራ ሰርቶ ወደ ኢትዮጵያ ገብቶ ከትልቁ ወንድሙ ንጉስ ገብረ ማርያም ንግስናውን ተረከበ ማለት ነው። በ1156 ዓመቱ ነግሷል። በ1166 ማነጽ ጀምሯል። በ1189 ፈጽሟል። 23 ዓመት ብቻ እነዚህን አብያተ ክርስቲያኖች ሰርሷ ማለት ነው። እያንዳንዱ ውስጥ ለውስጥ መንገድ አላቸው ሆኖ አሉ። ከእንግዲህ ሰው ከሚያስበው በላይ ነው ስራቸው። አንዱ አንዱ እያንዳንዱ እያንዳንዱ ቤተክርስቲያን አንዱ ከአንዱ የተለየ ህብር አላቸው። ከዛ በኋላ እንግዲህ ክርስቶስ ሲያሳየው አንዱ ከአንዱ ይረቃ ነው። አሁንም እኛ ስንጎበኝ ቤተ መድኃኔዓለም ምን አይተን ወደ ቤተ ማርያም ስንገባ የተለየ ይሆናል። ቤተ ማርያምን አይተን እንግዲህ በቃኛነ ወደ ጎለጎታ ደብረ ሲና ስንሄድ የተለየ ነው። ስለዚህ አንድ አይነት አይደሉም። የሚስቡ አይምሮን እየረቀቀ ስራው ነው የሚሄደው። እና እንግዲህ የህንፃ ላሊበላዎችንም ያዩ አይኖች ንኡዳን ክቡራን ነው ናቸው ነው የሚለው ገለ ቅዱስ ላሊበላ። እነዚህ ለአብያተ ክርስቲያኖች አንድ ጊዜ አሁን አንተ መታና የመጀመሪያ ጊዜ ከሆነ የመጀመሪያ ነው ቤትሄድ እንግዲያቸዋለሁ ብለ አትጠግባቸውም። ደግሞ ምናምን ነው የሚሆነው ይናፍቅሃል። ፎቶ ያነሳው የቀረዘ ሁሉ ያ ሁሉ አይደለም። በአካለ ስጋ መንቀሳቀስ በየጊዜው መምጣት ነው የምትፈልገው እና ሞትስ ህንፃ ላሊበላ ሁሌ አዲስ የተባሉት የቅዱስ ላሊበላ ህንፃዎች እንደ ሞት ለሰው ልጅ የተሰራ መሆኑ ቢታወቅም እንደ ሞት በየመካከሉ ሲነጥቅ እንደ አዲስ ይታዘናል። ህንፃ ላሊበላም ባየናቸው ቁጥር አዲስ ናቸው። በእኔ አንደበት በዚ ሰዓት ተነግሮ አይፈጸምም። እዚያ ለቅዱ ስለሆነ በሰፊው ማየት ነው። አሁን እያንዳንዱ ቤተክርስቲያን እየተዘዋወርና ያለን ይህ ለቅምሻ ያህል ነው። ቃለ ያሰማለ